ሰላም ጤና ይስጥልኝ፣ የተከበራችሁና የተወደዳችሁ ተመልካቾቻችን። በብስራት ኤፍኤም የዩቲዩብ ቻናላችን የብስራት ስፔሻል ፕሮግራማችን ነው ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታን የማደርግ ይሆናል። እስከ ቆይታችን ፍጻሜ ድረስ አብራችሁ እንድትቆዩ ከወዲሁ ግብዣይ ነው። በእለቱ ቆይታችን ለተለምደው ዕለተ ዓርብ የተከናወኑ ጨዋታዎች፣ ዕለተ ቅዳሜስ ማን ከማን ይጫወታሉ፣ ከጨዋታ በፊት ምን ሀሳቦች ተነሱ የሚሉትን የቃኘን ጋራ ቆይታ የምናደርግ የሚሆነው ታዲያ ቅድሚያ ዕለት አርብ በትናንትና ዕለት የተከናወኑ ጨዋታዎች ነበሩ። እናም ቅድሚያ የጣሊያን ሲሪያን እንመለከት። በሲሪያው ኤሲ ሚላን ከኡድኒዜ ከሜዳው ውጭ ጨዋታውን አከናኑ ነበረ። ኤሲ ሚላን ያለፉትን አመታቶች በተለይ ከበርካታ አመታት በኋላ የስኩዴቶን ዋንጫ ካሳካ በኋላ ዳግም ደግሞ ወደ መንሸራተት ህይወት ነው የገባው። እና የትኛው አሰልጣኝስ አሁን ስቴፋኖ ፒዮሊ ካሳኩት ስኬት በኋላ ዳግም ወደ ጥሩ ቡድን መንገድ ይመራዋል የሚለው ትልቁ ጉዳይ ነበረ። ኮንሴሳ ወደ ሮሰነሪዎቹ ከመጡ በኋላ በተለይ የሱፐር ኮፓን ተቀናቃኛቸውን የከተማ ተቀናቃኛቸውን ኢንተር ሚላን አሸንፈው ዋንጫ ማሳካታቸውን እናስታውሳለን። ተሪያ ስኬት ሲመጣ ምናልባት በሴሪያውም ጥሩ አመት ሊያሳልፉ እንደሚችሉ ገምተን ነበረ ብዙዎቻችን። ነገር ግን በታሰበው መንገድ አልሆነም። እንዲያውም ጭራሽ ባስ ብሎ በመጪው ክረምት አዲስ አሰልጣኝ ስለ መሾም እያሰቡ እንደሆነ ሮሰነሪዎቹ መረጃው ሲወጡ ነበረ። እንዲያውም ሮቤርቶ ዴዘርቢም ለዚህ ስፍራ ከጩዎቹ መካከል ቀዳሚው ስለመሆኑ መረጃዎችን ስንመለከት ነበር ያለፉትን ሳምንታትም አንድ ጨዋታ ሲያሸነፉ ቀጣይ ሳምንት ነጥብ ሲጋሩ ከዚያም ሲሸነፉ ነው የዘለቁትና ትላንት ግን ከሜዳቸው ውጭ ጠንካራውን ኡዲኔዜን አራት ለምንም በሆነ ውጤት ማሸነፍ ችለዋል ራፋኤል ሊያው አንድ ጎል አስቆጥሯል ፓቭሎቪች እንደዚሁ ደግሞ ቲዮ ሄርናንዴዝ ና ቲያኒ ሬንደርስ ናቸው ጎሎች ማስቆጠር የቻሉት ለኤሲ ሚላን እናም ወደ ድል የተመለሱበትን ውጤት ማስመዝገብ ችለዋል እስቲ ሚላን ድል ማስመዝገብ ቢችልም መጥፎ ዜና ግን ወሳኙ ግብ ጠባቂያቸው ማይክ ጉዳት ገጥሞታል እና ከረፍት መልስ ወደ ሚላ ከገቡ በኋላ ከውስን ደቂቃዎች በኋላ ማይክ ሚኚ ከአሌክስ ሂሜኔዝ ጋር ከክለብ አጋሩ ጋር በድንገተኛ ግጭት ምክንያት ሜዳ ውስጥ በነበረ እንቅስቃሴ መሐል በድንገት በተፈጠረ አጋጣሚ ጉዳት ገጥሞት ከዚያም ወደ ተቀያሪ ነው በቃሬዛን የወጣውና ትላንትም ምን ከጨዋታው በኋላ ምን ገጥሞት ይሆን ከዚያም ባለፈ ደግሞ በምን ጤነት ላይ ይገኛል የሚለው ይጠበቃል እንግዲህ ዛሬ እና ነገ የህክምና ባለሙያዎች ምን እንደተፈጠረ የገጠመ ጉዳት ምንድን ነው የሚለውን ይፋ የሚደረግ ነው የሚሆነው ነው እናም እርሱ በተለይ ከሜዳ በሚወጣበት አጋጣሚ ተጎርቶ የኡድኒዜ ደጋፊዎች ድጋፍቸውን ሲያሳዩት እንደነበር ትናንትም ተመለክተናል ይህንም ኮንሴሳውም አወድሰዋል እንደምናስታውሰው ከዚህ በፊት 2004 ወርሀ ጥር ላይ የዘረኝነት ጥቃት በኡድንዜ ደጋፊዎች ሲደርስበት እንደነበረ ይታወሳል። እርሱ ሜዳውን ጥሩ ለመውጣት ሁሉ እስከ መሞከር የደረሰበት አጋጣሚ አለ። ትላንት ግን ይሄ ጉዳት ሲገጥመው ድጋፋቸው ሲሰጡት እንደነበረ ተስተውሏል። እና ይህንም ደግሞ አወድሰዋል ሰርጂዮ ኮንሴሳው። እናም ትላንት በጎ ነገር ድል ማስመዘገባቸው ነው። ሌላ መንገድ ግን የግብ ጠባቂያቸው የማኪሚኜ ተጎድቶ ከሜዳ መውጣት እናም እንደገጠመ ጉዳት ከሆነ ለሳምንታት ሊርቅ እንደሚችል ይታስባል። ነገር ግን እርግጥ ይህ፣ ሕክምና ባለሙያዎች ናቸው የጉዳቱን መጠን የሚያሳውቁት። ኤሲ ሚላን አሁን ላይ ዘጠነኛ ደረጃ ላይ ነው የሚገኘው አንድ የበለጠ ጨዋታ እንኳን አክናው ነው። አሁን ላይ ሀምሳ አንድ ያክል ነጥቦች አሉት። ምናልባት ልክ እንደ ፕሪሚየር ሊግ ሁሉ የጣሊያን ሴሪያም ደረጃቸው ተቀራራቢ የሚባል ነጥብ ላይ ነው የሚገኙት። አሁን ላይ አራተኛ ያለው እንግዲህ ቦሎኛን ብንመለከት 57 ነጥብ አለው። እናም ስምንተኛ ደረጃ ላይ የሚገኘው ኤሲ ሚላን የነጥብ ልዩነቱ ስድስት ብቻ ነው እና ምን ያክል የነጥብ ልዩነቱ የተቀራረበ እንደሆነ እና ቀጣይ ሳምንታትን በጥሩ መንገድ ነጥቦችን እየሰበሰበ መዝለክ ከቻለ ሚላን አሁንም በቀጣይ በአውሮፓ መድረክ የሚያሳትፈውን እድል ለማግኘት እድል ሊኖረው እንደሚችል መናገር ይቻላል። ወደ ሴሪያ ከተመለከትን እንግዲህ ወደ ስፔን ናምራ እና ሜስያ ላይ ቫሌንሲያን ከሴቪ ያገናኘ ጨዋታ ነበረ። እነዚህ ሁለት በስፔን ስመጥር ክለቦች ናቸው። ነገር ግን እንደ ስማቸው መሆን ያልቻሉ፣ በስማቸው ልክ መቀመጥ ያልቻሉ ክለቦች ናቸው። ያለፉትን ዓመታት በጣም በውጤት ማጥ ውስጥ ይዘልቁ የነበሩ ክለቦች ናቸው። እንግዲህ ቫሌንሲያ ትላንት ሜስቲያ ላይ ድል አድርጓል። በጉራ ብቸኛ ጎል ትላንትና ሴቪያን አንድ ለዜሮ አሸንፏል። ቫሌንሲያ እንግዲህ ቫሌንሲያ በተለይ በርካታ አሰልጣኞችን ሹምሽር ይፈጽማል ይህ በተለይ ሁለት ሺዎቹ መጀመሪያ ላይ ቤኔቴዝ እየተመራ ሊጋን እስከ ማሳካት በቻምፒዮንስ ሊግም እስከ ፍጻሜ እስከ መድረስ የዘለቀ ክለብ ነበረ። ነገር ግን ያሁሉ የስኬት መንገዱ አሁን ላይ በቁመናው ላይ አይደለም የሚገኘው። እናም ካርሎስ እንግዲህ ኮርቤራንን ከሾመ በኋላ ስፔናዊ አሰልጣኝ አሁን ጥሩ የሚባል መሻሻል እያስመለከተ ይገኛል ቫሌንሲያ። እንግዲህ ኮርቤራን በተለይ በእንግሊዝ በዌስትብሮም አሰልጣኝነት እናውቃቸዋለን ታዲያ አራትና አምስት ወራት ብቻ ነው ያሳለፉት፣ ወደ ስፔን ቫሌንሲያ ካመሩ ደረጃውንም ወደ ተሻለ መንገድ አሁን ላይ ያሻሻሉት ይገኛሉ። አስራ ሁለተኛ ደረጃ ላይ ይገኛል አሁን ላይ ወደ ወገብ እየቀረበ ይመጣ ክለብ ሆኗል። እናም ቫሌንሲያ ትናንትና ድል አድርጓል። ሌላኛው ጨዋታ ቮልስቡርግን ከሬድቡል ሌብዝ ሲያገናኘ ጨዋታ ነበረ። ትናንት ሶስት ለሁለት በሆነ ውጤት ሬድቡል ሌብዝ ያሸንፏል። ሉዊስ ኦፔንዳ፣ ዣቪ ሲሞንስ እንደዚሁም ሁለት ጎሎችን አስቆጥሮ ሶስት ለዜሮ ይመራ ነበር። የኋላ ኋላ እንደዚሁም የፊሸር እና እንደዚሁም የስኮቭ ኦልሰን ጎሎች ቮልፍስበርግ ሁለት ጎሎቹን አስቆጥር ነገር ግን ልዩነቱን ከማጥበብ ምንም የተለየ አማራጭ አልፈጠረላቸውም። በሌብዚሽ ሶስት በሆነ ውጤት ተሸንፈዋል። በፍራንስ ሊግም እንደዚሁ ሬሲንግ ክለብ ደለንስ ከስታድ ደሬንስ ተጫውተው ነበረ። እናም በጨዋታው ስታድ ደሬንስ ሁለት ለዜሮ በሆነ ውጤት ድል ማድረግ ይችሏል። እንግዲህ በዚህ መንገድ ትናንት የተከናወኑ ጨዋታዎች ይህንን ይመስላሉ። ወደ ዛሬ የጨዋታ መርሃ ግብሮች ልውሰዳችሁ። በእንግሊዝ ፕሪሚየር ሊግ ዛሬ በምሳ ሰዓት ጨዋታ አስቀድመው ማንቸስተር ሲቲ ከክሪስታል ፓላስ የሚያከኑ ጨዋታ ውድድሩ ይጀምራል። የእንግሊዝ ፕሪምየር ሊግ እንግዲህ ማንቸስተር ሲቲ ከቀደሙት ዓመታት ጥንካሬው ሸርተት ብሎ ነው ዘንድሮ እየተመለከትን ነው የምንገኘው። አሁን ላይ እየጣረ የሚገኘው በቀጣይ በአውሮፓ ቻምፒዮንስ ሊግ ለመሳተፍ ነው። እናም ያለፉትን ሳምንታትም አንድ ሳምንት የተሻለ ውጤት አስመዘግባል። በቀጣዩ ደግሞ ደክሞ እንመለከተዋለን። ከፓላስ ጋር ይጫወታል። ክሪስታል ፓላስ ጠንካራ ክለብ እንደሆነ ይታወቃል። ምናልባት የሚል አድቫንቴጅ ሊጠቅሙ ይሆናል ለማንቸስተር ሲቲ እናም ፔፕ ጓርዲዮላም ከፊልፎደን ጋር በተገናኘ የመሰለፉ ጉዳይ አጠራጣሪ ስለመሆኑ መረጃን ሰጥቷል። ከጨዋታ በነበረው ጋዜጣ መግለጫ ወቅት ላይ እንግዲህ ፊልፎደን ፎደን ባለፈው ዓመት የሲቲ በጣም እጅግ ወሳኙ ተጫዋሽ ነበረ። ዘንድሮ ግን እንዲያው ሚናው ምንድን ነው ብለው እስከመለየት እስኪያዳግት ድረስ በጣም ብቃት ደረጃው ዋዥቆ ነው የተመለከት ነው የምንገኘው እንዲያውም ደግሞ ኦልትራፎርድ ላይ በነበረው ጨዋታ ላይ የተቃራኒ ክለብ ደጋፊዎች ትችት ሲሰነዝሩበት እንደነበረም እናስታውሳለን። ነገር ግን የቀድሞ ተጫዋች ሚካ ሪቻርድስ በተለይ ከቨን ደብሮይነ ከክለቡ ጋር ሲለያይ ጥሩውን ፎደ እንመለከታለን የሚል ሀሳብ ሰጥቷል። ምናልባት የእርሱ ሀሳብ የአስር ቁጥር ሚና ላይ በአታኪንግ ሚድፊልደር ስፍራ ላይ ተሰለፉ ጥሩ አቅም አለ የሚለውን ሀሳብ ለመግለጽ ይመስላል። እና ያን ሀሳብ ሰጥቷል። ከዚያም ባለበ ከቪቶሬስ ጋር በተገናኘም ፔፕ ጓርዲዮላ በልምድ ሜዳ ላይ ጥሩ ነገር እያስመለከተ ይገኛል። ነገር ግን ከኛ ጨዋታ ዘይቤና ባህል ጋር ለመላመድ አሁንም ጊዜ ስለሚያስፈልግ የሚል ሀሳብን ሰጥቷል። በአንጻሩ ግን አብዱ ቃድር ኮሳኖፍ በመጣ በውስን ቀናቶች ነው ወደ ቡድኑ ተዋህዶ የተሰለፈ የሚገኘው። ከዚህም በተጨማሪ የአውሮፓ ቻምፒየንስ ሊግ ተሳትፎ ያላቸውን ጥረትና መንፈሱ ምን ይመስላል የሚለውን ሀሳብ ቀርቦለትም አሁን ላይ ያንድ ስኬት ለማሳካት ጥሩ መንፈስ አለ ነገር ግን ባሳለፍነው ሳምንት ከማንቸስተር ዩናይትድ ጋር በነበረን ጨዋታ ያ መንፈስ ጠፍቶ ነበር በሚል ሀሳቡን ሰጥቷል። ከዚህም በተጨማሪ የውድድር ዓመቱ ሲጠናቀቅ ቺኪ ፒገርስቲያን ከክለቡ ጋር ተለያይተው በአዲስ ስፖርቲንግ ዳይሬክተር በሁጎቪያና ነው የሚመሩትና እና ከዚህ ጋር በተገናኘም ሀሳብ ቀርቦለት ነበረ። ሁጎቪያና ጥሩ ምትክ ነው ለቲኪ ቢገርስቲያን የሚል ሀሳብ ሰጥቷል። እንግዲህ በተጨዋችነት ማብረው አሳልፏል። ከቲኪ ቢገርስቲያን ለማንቸስተር ሲቲ ስኬት ቁልፍ ከሚባሉ ሰዎች መካከል የስፖርቲንግ ዳይሬክተር አንደኛው ነበር። እናም ሁጎ ቪያና ጥሩ ምትክ ነው በሚል ሀሳቡን ሰጥቷል። ፔፕ ጓርዲዮላ እንግዲህ ማንቸስተር ሲቲ ያለፉትን ስምንት ጨዋታዎች ማሸነፍ የቻለው ሶስቱን ብቻ ነው። በሶስቱ ተሸንፎ በሁለቱ አቻ ውጤት አጠናቋል። ከዚህም ባለፈ ደግሞ እንደዚሁ ባለፉት የሊግ ጨዋታዎች ላይ በዚህ ሰክሰሲቭ በሆነ መንገድ በተካታይ ክሊንሽት ማስመዝገብ የቻለው ካቻል 2024 ወራ ግንቦት ነበር እና ይህ ምን ያክል ማንቸስተር ሲቲ የግብ ክልሉን ጠብቆ ክሊንሽት ለማስመዝገብ እንደሚቸገር ሌላኛው ማሳያ የሚባል ነጥብ ነው። ሌላኛው ጨዋታ 12 ሳ ላይ ቀጥሎ የሚደረጉ ጨዋታዎች አሉ። ብራይተን ከሌስተር ሲቲ ጨዋታቸውን ያደርጋሉ። ኖቲንግሃም ፎረስት ከኤቨርተን እንደዚሁ ይጫወታሉ በሲቲ ግራውንድ። እንግዲህ ኖቲንግሃም ፎረስት ዘንድሮ እሷ ይጠበቅ ጥሩ የሚባል ጊዜ እያደረገ የሚገኝ ቅድሞ ባሳለፍነው ሳምንት በአስቶን ቪላ ሽንፈት እንደገጠመው ይታወሳል። ነገር ግን አሁንም ነጥብ ልዩነቱ ጥሩ ነው፣ ራሱን በአውሮፓ ቻምፒየንስ ሊግ ለማሳተፍ በሚደረገው መንገድ። ሌላው መልካም ነገር ባሳለፍነው ሳምንት አጋማሽ አርሰናል ሪያል ማድሪድ ማሸነፉን ተከትሎ ጥሩ በተጓዙ ቁጥር የአንድ የሊግ ክለቦች ኮታቸው እየጨመረ ይመጣል፣ የሚሳተፉበት። እናም አምስት ክለቦች ከእንግሊዝ እንደሚሳተፉ ታውቋል። ያም ደግሞ በጣም መልካሙ ዜና ነው። ደረጃቸው እስከ አምስት ላሉ ክለቦች ከኤቨርተን ጋር ይጫወታል። ሳውዛምተን ከአስቶን ቪላ ላኛው ጨዋታ ነው። እንግዲህ ሳውዛምተን መውረዱን ያረጋገጠ ክለብ ነው። ከአስቶን ቪላ ጋር ይጫወታል። አስቶን ቪላ አሁን ላይ በቻምፒዮን ለመሳተፍ ነው የተጫወተ የሚገኘው። ጨዋታው ይቀጥልና ምሽት አንድ ሰዓት ከ30 በኤምሬትስ አርሰናል ከብሬንትፎርድ ጨዋታቸውን የሚያከናውኑ ይሆናል። እንግዲህ አርሰናል በተለይ ባሳለፍናቸው ጨዋታዎች ላይ የጣላቸው ነጥቦች አሁን ላይ እንዲቆጭበት ያደረገ ይመስላል። ምክንያቱም በተለይ በዌስትሃም ከተሸነፈ በኋላ ነው ብዙዎች የዋንጫው ጉዳይ አለቀለት የሚል ሀሳብን መሰንዘር የጀመሩት ነገር ግን ከዚያም በኋላ ያሉትን ጨዋታዎች ነጥብ ሲያንጠባጥብ ተመልክተናል። ከኖቲንጋም ፎረስት ጋራቻ ተለያየ። ከማንቸስተር ዩናይትድ ጋራ ቻ ተለያየ። ከዚያም ባለፈ ደግሞ ባሳለፍነው ሳምንትም ከኤቨርተን ጋራ ቻ ተለያየ። እነዚህን ጨዋታዎች ቢያሸንፍ ስድስት ነጥቦችን ያገኝ ነበር፣ አሁን ካለው ነጥብ ማለት ነው። ያ ማለት ከሊቨርፑል ጋር ያላቸው ነጥብ ሁኔት ወደ አምስት ይጠብ ነበረ። ስለዚህ ከዌስትሃም በኋላም ያሉትን ጨዋታዎች ላይ በድል አድራጊነት ቢቀጥል ኖሮ አሁን ላይ ብለዋንጫ ፉክክሩ በጥሩ ደረጃ ላይ ቁምና ላይ ይገኝ ነበረ ነገር ግን ማድረግ አልቻለም በሊቨርፑል በ11 ያክል ነጥቦች ተቀድሞ ነው የሚገኙ አሁን ላይ ስለዚህ ይበልጥ አሁን ላይ ትኩረቱን ወደ ቻምፒየንስ ሊግ መድረክ ያዞረ ይመስላል ምክንያቱም ያሉት ጨዋታዎች ወደ ሰባት የሚጠጉ ናቸው ሊቨርፑል አሁን ላይ የነጥቦቹ 11 ነው ስለዚህ በሊቨርፑል የተመረኮዘ ነው ስኬት የማሳካት አቅሙ የግድ አርሰናል እያሸነፈ ቢቀጥልም ሊቨርፑል ነጥብ መጣል ይኖርበታል ስለዚህ ትኩረቱ ቻምፒዮንስ ሊግ ይመስላል ስለዚህ ዛሬም ወሳኝ ባለ ተጫዋቾችን አሳርፈው ሊገባ እንደሚችል ነው ከወዲሁ መረጃዎች እየወጡ የሚገኙት በተለይ ደግሞ እንደነ ቡካዮ ሳካ ከዚያም ባለፈ እንደነ ዩሬን ቲምበር፣ ማርቲን ኦዴጋርድ ያሉ ተጫዋቾችን፣ ቶማስ ፓርቲያ የመሳሰሉ ተጫዋቾችን ሊያሳርፍ እንደሚችል መረጃዎች እየወጡ ይገኛሉ። ምክንያቱም በተለይ ቡካዮ ሳካ ከጉዳት ነው የተመለሰው። ባሳለፍነው ሳምንት ጨዋታም እንደዚሁ ከሪያል ማድሪድ ጋር በነበረው ጨዋታ መጠነኛ ጉዳት ተገጥሞ ተቀይሮ መውጣቱ ይታወቃል። ሌላኛው ከካይ ሀቨርዝ ጋር በተገናኘ በፕሬስ ኮንፈረንስ ወቅት ላይ ሚኬል አርቴታ ሀሳቡን ሰጥቷል ካይሃቨርዝ የውድድር አመቱ ከመጠናቀቁ በፊት ሊመለስ እንደሚችል ተስፋ ለን የሚል ሀሳብ ሰጥቷል የማገገም ሂደቱን አሁን ላይ ጀምሯል ካይ ሀቨርዝ ስለዚህ ከአመቱ መጠናቀቅ በኋላ ሊመለስ እንደሚችል ገልጿል በሌላ መንገድ ሪያል ማድሪድን ድል ካደረጉ በኋላ አሁን ላይ ቲም ስፕሪቱ እጅግ ከፍ ብሏል በልምድ ሜዳ ላይ ያላቸው ፍቅር በራስ መታመን እጅግ ጎልብቷል የሚል ሀሳቡን የሰጠበት አጋጣሚ ነው እያለው በነገራችን ላይ ትላንት መረጃዎች ሲወጡ ነበረ ሪያል ማድሪድ በመጪው እረቡ ከአርሰናል ጋር ከሚያደርገው ጨዋታ አስቀድሞ ክለቡን የቡድን አባላቶችን የሚያነሳሳ ሞቲቬት የሚያደርግ ቪዲዮ ማዘጋጀቱን የተገለጸው እናም ይህ መረጃ ወጥቷል። ከዚያም ባለፈ እንደነ ኪሊያን ባፔ፣ ፌዴ ቫልቬርዴ፣ ጁድ ቤሊንግሃም፣ ቪኒሲየስ ጁኒየር የመሳሰሉ ተጫዋቾች የአርሰናሉ ካደረጉ ጨዋታ በኋላ መጠናቀቅ በኋላ በሎከር ሩም ሆነው ማለት ነው እንዴት ውጤቱን መቀልበስ አለብን እንዴት ጥሩ ውጤት እናስመዘግባለን ብለው ሲነጋገሩ እንደነበረም መረጃዎች እየወጡ ይገኛሉ እንግዲህ አርሰናል ጨዋታውን ያከናውናል ከብሬንትፎርድ ጋር እንግዲህ ብሬንትፎርድ ለትልቅ ክለቦችም ፈተና የሆነ ክለብ እንደሆነ እናስታውሳለን ነገር ግን አርሰናል በተለይ በሜዳው ጥሩ የሚባል ቁጥራዊ መረጃ አለው ከብሬንትፎርድ ጋር እናም አሁን ላይ ለአምስት ተካታይ በሁሉም ውድድሮች ጨዋታዎች ብሬንትፎርድን ለማሸነፍ ነው የሚጫወተው እንግዲህ ብሬንትፎርድ ከአስር የእርስ በርስ ግንኙነታቸው አንዱን ብቻ ነው ማሸነፍ የቻለው። ያም ደግሞ በሃይበሪ 1938 ነበረ 2ለ0 ማሸነፍ የቻለው ነገር ግን በአስር ጨዋታዎች ማሸነፍ አልቻለም። በሜዳው አርሰናል ማለት ነው። ብሬንትፎርድ አምስቱን አሸንፎ አራቱን አርሰናል ባቻ ውጤት አጠናቋል። ስለዚህ ከብሬንትፎርድ ጋር ሲገናኝ ጥሩ የሚባል የተሻለ ቁጥራዊ መረጃ እንዳለው ነጥቦችን ማንሳት እንችላለን። እናም በዚህ መንገድ የእንግሊዝ ፕሪምየር ሊግ ጨዋታዎች ይቀጥለው ይደረጋሉ። በስፔላ ሊጋ ሳንታንዲር ሪያል ሶሲዳድ አኔውታ ላይ ከሚያርኳ ጋር ይጫወታል። ሄታፌ ከላስ ፓላማስ ሲጫወቱ፣ እንደዚሁ ቫላይዶስ ላይ ደግሞ በቫላይዶስ ሴልታቪጎ ከኤስፓኞል ጨዋታችን ያከናውናሉ። ሌላኛው ዕለቱ ተጠባቂ ጨዋታ ሌጋኘስን ከባርሴሎና የሚያገናኘው ጨዋታ ነው። የስፔላ ሊጋን ብሉግራናዎቹ እየመሩ እንዳለ እናውቃለን። አሁንም መሪነታቸውን ለማጠናከር ነው የሚጫወቱት በሳምንቱ አጋማሽ ቦሩሲያ ዶርትሙንድን በሰፊ ጎል ልዩነት ያሸነፈው ጥሩ የሚባል ለመርጮታ በአንድ እግራቸውን ለፍጻሜ አሳለፉ ይመስላሉ ባርሴሎናዎች እና ከሊጋኝስ ጋር ይጫወታሉ። በዚህ መንገድ ላሊጋው ቀጥሎ ይደርጋል። በሴሪያው ቬኔዚያ ከሞንሳ ሲጫወቱ፣ በሳንሴሮ ጁሴፔ ሜዛ ኢንተር ሚላን ከካግሊያሪ መርሃ ግብራቸውን ያከናውናሉ። እንግዲህ ኢንተር ሚላን አሁንም በዚህ በመከላከልን በማጥቃትም ሚዛኑን የጠበቀ ቡድን ገንብቷል ኢንዛጊና አሁንም በስኩዴቶ የማሸንፍ መግምቱን ያገኘው ክለብ ሆኗል። በሳምንቱ አጋማሽም ወደ አሊያንዝ አሬና አምርቶ ባቫሪያኖቹን ድል ነስቶ እንደተመለሰ እናውቃለን። ኢንተርሚላን ከካሊያሪ ይጫወታሉ። ቱሪን ላይ ደግሞ ዩቬንቶስ ከሌችል ሌላኛው የጨዋታ መርሃ ግብር ነው። ዲኢጎር ቱዶር በምን መንገድ አሮጊቷን ወደ ተሻለ ከፍታ ይመለሳል የሚለው ትልቁ የሚጠበቀው ጉዳይ ነው። በቡንደስሊጋው ባየር ሊቨርኩሰን ባይሬና ላይ ከኡኒን በርሊን ይጫወታሉ። የዕለቱ ጉን ተጠባቂ መርሃ ግብር ባየር ሙኒክ ከቦሩሲያ ዶርትሙንድ በደር ክላሲከር ይጫወታሉ። ከዚህ ቀደም ለዋንጫ የተፋከሩ ቢሆን ኖሮ ምን ያክል ጥዘቱ ከፍ ያለ ይሆን እንደነበረ መናገር በእጅጉ የሚነሳ ጉዳይ ሆኖ ይገለጽ ነበር። ነገር ግን አሁን ላይ ሙኒክ የሊጉ መሪ ክለብ ነው። በአንጻሩ ግን ቦሩሲያ ዶርትሙንድ እጅግ የወረደ የደረጃ ሰንጠረዥ ላይ ነው የተቀመጠውና ባየር ሙኒክ ከቦሩሲያ ዶርትሙንድ ዛሬ በደር ክላሲከር ይጫወታሉ። ኒኮ ኮቫች አሁንም ዱርት ሙንድን ወደ ጥሩ መንገድ ለመመለስ እጅግ ተቸግሯል። በአንጻር ቪሴንት ኮምፓኒ ባለፈው ድ ዓመት ዋንጫ ለማሳካት የቸገረውን ቡድን ጠንካራ አድርገው እንዳመጡት ማውሳት ይቻል። ባየር ሙኒክ ከቦሩሲያ ዱርት ሙንድ በድር ክላሲከር ዛሬ ይፋለማሉ። ቦሩሲያ ሞች ግላባክ ከፍራይበርግ፣ እንደዚሁም ቦሆም ከኦግስበርግ፣ ሆፈናይም ከሜንዝ፣ ሆሎስተንኬል ከዛንከት ፓውሊ ዛሬ የሚደረገው የላኛው ጨዋታ ነው። በፍራንስ ሊጋ ደግሞ በስታዲዮዝ ሁለተኛ ሞናኮ ከኦሎምፒክ ዴ ማርሴይ ጨዋታቸውን የሚያከናውን ይሆናል። ይህም ተጠባቂ ዕለቱ መርሃ ግብር ነው። ቱሉዝ ከሌል እንደዚህም ስትራስቡርግ ከኒት ሌላኛው የፍራንሱ ሊገ መርሃ ግብር ሆኖ ያልፋል ማለት ነው። የዕለቱ ቆይታችን ይመስል ነበር። ተፈራ ታመነ ከመላዊ ስቱዲዮ ባለሙያዎች ጋር ቆይታ አድርጊ ያለሁኝ ሰናይ ጊዜን ተመኘው።